ሰላም የሞጃ ዩቲዩብ ቤተሰቦች፣ እንዴት ያላችሁ? ዛሬ ደግሞ በአዲስ ፕሮግራም ወደ እናንተ መጥተናል። በዛሬው ፕሮግራም ወደ እናንተ ልናደርስ የመጣ ነው ምንድነው? አዲስ አበባ ዩኒቨርሲቲ ለመቄዶንያ ድጋፍ እያደረገ ይገኛል እና ባለፈም ተማሪዎቹ የአምስት ቀን ምግብ ቁርስ ምግብ ሰብስበው አስረክቧል። ዛሬ ደግሞ እስኪ በአካል ሄደን እና ከአባቶቻችን ናቸው እዚያ ያሉት እስኪ እንጠይቃቸው ብሎ ጉዞ አዘጋጅተዋልና እና ሙሉ ጉዞን ወደ እናንተ የምናደርስ ይሆናል። ያው እንግዲህ እናት አባት ከሄዶ እንደመጠየቅ ትልቅ ነገር የለምና እና እስከ መጨረሻው ድረስ ተከታተሉን። ያው ሁሉም ነገር የምናሳያችሁ ይሆናል። አብራችሁ ነው በመልካም መንፈሱ

ሴቶች ዳይፐር ተጠቃሚዎች የያዘ በዋናነት እዚህ ክፍል ላይ እንግዲህ እነዚህ ሙሉ የምትመለከቷቸው አብዛኞቹ ራሳቸውን ችለው መመገብ፣ መንቀሳቀስ፣ መጸዳዳት የማይችሉ ፈጽሞ የሰው እርዳታና የሰው ድጋፍ የሚያስፈልጋቸው ተገልጋይ ፔሽንቶች ናቸው ማለት ነው። አብዛኞቹ እነዚህ ኦቲዝሞች ናቸው። ሰላም እንኳን ስትሏቸው እጃቸውን ለመዘርጋት ያልታደሩ፣ እግዚአብሔር ማራች ስትሏቸው እንኳን መልስ ለመስጠት እንኳን ያልታደሩ ናቸው። ይሄ ማለት ምንድን ነው እንግዲህ ያው አብዛኞቹ መቶ ፐርሰንት በሰው ድጋፍና በሰው እርዳታ ብቻ የሚኖሩ ተገልጋይ ፔሽንቶቻችን ይችላል ። እነዚህ በቀን 3 ጊዜ ሳይፐርስ ሲቀየርላቸው በቀን 3 ጊዜ ገላቸውን ይታጠባሉ። አስፈላጊውን እንክብካቤና አስፈላጊ ውራት ይደረግላቸዋል ማለት ነው። እነዚህ ሙሉን ብትመለከቷቸው ቢርባቸው ራበና የሉም፣ ቢጣማቸው ጠማን የሉም እስኪል እስል ቢያማቸው እንኳን የህመም ስሜታቸውን እንኳን መግለጽ አይችሉም። አብዛኞቹ እነዚህ ምንድን ነው እንግዲህ ለተንከባከቦች አሉ ቮለንተሪዎች በእነሱ አማካኝነት ነው ሁሉ ድጋፍ ይንከብካ የሚደረግላችሁ። ለመቶ 50 ሰው ከአምስት ከስድስት የማይበልጥ ሰራተኛ ነው ያለው። እንግዲህ አስቡት በቀን ሶስት ጊዜ ዳይፐር ቀይሮ ገላቸውን አጥቦ ቢያማቸው አሳክሞ ይበልጥ ደግሞ ለእነሱ ቤተሰባዊ ፍቅርን እየሰጥ ያኖራቸዋል ማለት ነው። እነዚህ መደድ የምትመለከቱ ጎዳና ህይወትን የተጋፈጡ ነው፣ በአባታቸው ቤት ጠፍተው እንግዲህ የጎዳናን ችግር የጎዳና የጎዳናን ህይወት እንግዲህ ሲያሳልፉ የነበሩ እህቶቻችን ናቸው። ከዚ ህይወት ተነስተው ደግሞ ልክ ቦታ ላይ ነው አልጋ ላይ ነበሩ። አብዛኞቹ የአልጋ ቁራኞች የነበሩ ናቸው። እግራቸውን ከዘረጉ ማጠፍ የሚከብዳቸው፣ ካጠፉ መዘርጋት የሚከብዳቸው እንግዲህ እነሱ ያው በዚህ መልኩ ዛሬ ላይ ወንበር ላይ ለመቀመጥ ችለዋል። እንዲ ወንበር ላይ ለመቀመጥ የቻሉትን በእናንተ መጎብኘት ውስጥ ነው። ዛሬ እናንተ መታቸው አንድ ሰውን ጠይቆ መሄድ አንድም ከፈጣሪ ትልቅ ዋጋ አለው። ሁለተኛም ደግሞ ለእነሱም ትልቅ ትሪትመንት ነው ምክንያቱም እነሱ ብዙ ነገር ያስባሉ። ጠያቂ ዘመድ ወገን አገኘን ብለው ያስባሉ። ወድቀን አልቀረንም ብለው ያስባሉ። በዚህ መልኩ እነሱን መርዳት ከፈጣሪ ትልቅ ዋጋ ማግኘት ነው። ሌላው እንግዲህ ለእነዚህ በጣም ብዙ መሰረታዊ ነገር ያስፈልጋቸዋል። ለምሳሌ ትልቅ ሰው ዳይፐር፣ የሴቶች ንጽህና መጠበቂያ ሞዴስ፣ ቅባት የገላን፣ የልብስ ሳሙና፣ ፈሳሽ ሳሙናዎች፣ ያገለገሉ አልባሳትና ጫማዎች በጣም ያስፈልጋሉ። እኛ አዲስም አንልም አሮጌን ታገኛችሁ። እነዚህ በቀን ሶስት ጊዜ ዳይፐር ሲቀየርላቸው በቀን ሶስት ጊዜ ነው ልብስ የሚቀየርላቸው ማለት ነው። ስለዚህ እኛ የተቀደደውም የሰፋችሁም ካለ እኛ የተቀደደውን ሰፍተን የሰፋውን ደግሞ አጥበን ለነዚህ ምስኪኖች እናለብሳቸዋለን። የወንድም የሴትም ማለት ነው። ሌላው ፕሮቲንና ቪታሚን ያላቸው ምግቦች እዚህ ውስጥ እንጀራና ዳቦ የሚበላል ምንም፣ ደግሞ እንጀራና ዳቦ አኝኮ መዋጥ የማይችል ስለዚህ፣ ለነሱም ፈሳሽ ነገሮችን እንደ ወተት፣ ኢንሹር፣ ሚሪንዳ፣ ጁስ፣ አትክልት እነዚህ ነገሮች በጣም ያስፈልጓቸዋል። እኛ የሚገርማቸው ይሄን ነገር እንኳን ብናጣ እንጀራውን በውሃ አቅጥነን ነው ልክ እንደ ምንድነው ጫጩት ነው ይባል፣ ፈስዘን የምናጎርሳቸው ማለት ነው። ይሄ ማለት ያልታደሉ ነው። ከነዛ በተጨማሪ ፕሮግራሞችን ማረግ ለምሳሌ እናንተ እንግዲህ አዲስ አበባ ዩኒቨርሲቲ ተማሪዎችን ልትሆኑ ትችላላችሁ፣ መምህራኖችን ልትሆኑ ትችላላችሁ። ብቻ የተለያዩ ፕሮግራሞቻችሁ በመቄዶኒያ ማብላት፣ ማጠጣት ፕሮግራሞችን ማዘጋጀት ትችላላችሁ ማለት ነው። ለምሳሌ እንደ ሰርግ ሊሆን ይችላል፣ ክርስትና፣ ልደት፣ ኒካ፣ ሙታመ፣ ሰደቃ ሊሆን ይችላል፣ አኒቨርሰሪና ግራጁዌት፣ ዝክር ማስተማርና ተስካሪን ጨምሮ በመቄዶኒያ ማብላት፣ ማጠጣት መገብ ይችላል። በቮለንተሪ አገልግሎትን በቶ መስራት ለምሳሌ እነዚህ ደካሞችን ማጉረስ፣ ክፍራቸውን መቁረጥ፣ ሌላቸውን ማጠብ ማጠብም ይችላል። የበሉበትን እቃ ማጠብ፣ ምስር መልቀም በጣም ብዙ የሚሰሩ የበረከት ስራዎች ነው። መቄዶኒያ መተን በዚህ መልኩ እንግዲህ እራሳችንን እንግዲህ ከእግዚአብሔር ጋር የምናገናኝበት ቤት ነው መቄዶኒያ ማለት ትልቁን ስራ የሚሰራው ሰው አይደለም፣ እግዚአብሔር የሚሰራበት። እስኪ ዝም ብላችሁ ማነው በጅቡ ተብርቶ ሰውነቱ በቁም እያለ ሰው መንገድ ላይ እየተጣለ ሰዎች ሰው ሆነን ሰዎች ወይም ደግሞ እግዚአብሔር ደግሞ ያከበራችሁ እንደዚህ በዚህ መልኩ የሚኖሩት ትልቁ ነገር ለነሱ ፈጣሪ ማራች ስትሏቸው እግዚአብሔር ማራች

ሰማኒያት ሰላሳ አንድ እናንተ የማትጠቀሙበት አሮጌ ዕቃ፣ አሮጌ የሆነ ነገር ለመቄዶንያ ያደስ። ስለዚህ በሰማኒያት ሰላሳ አንድ አሮጌ ልብሶች፣ የተለያዩ የቤት እቃዎች ሲጠራቀሙ ምና ውሰዱ ብትሉ በሰማኒያት ሰላሳ አንድ ሲጠራቀም በቦታው ድረስ ሰዎች ልቀን መውሰድ እንችላለን። ሌላው የተለያየ ምርቃቶች ሲኖሩ ተማሪዎች እንደመሆናቸው መጠን ከዩኒቨርሲቲ ተማሪዎች ሲመረቁ የተለያየ በርዝ ዳይ ወይም ልደት፣ ሰርግ፣ የተለያዩ ፕሮግራሞች ሲኖራችሁ ሴሌብሬሽኖች ሲኖራችሁ አዳራሾች አሉ። በዚህ በ81 31 ቡክ ማሰረግ ይቻላል። በዚህ ክፍል ውስጥ ጨምሮ በአጠቃላይ የተወሰኑት አወጣው ነው ከመጀመሪያ ከዲግሪ እስከ ማስተርስ ያላቸው ናቸው። ዶክተሮች አሉ፣ ኢንጂነሮች አሉ፣ ሎየሮች አሉ እዚ ክፍል ውስጥ ማለት ነው ዳ የሚሰሩ በተለያየ ፖዚሽን ላይ ሀገራቸውን ሲያገለግሉ የነበሩ ትልቅ ቦታ ላይ የነበሩ ነያ ነር የሰዎች መጨረሻ ወይም ምን ላይ እንደሚወድ አይታወቅም። ስለዚህ ጊዜ ጥሏቸው መቄዶንያ አንስቶ ዛሬ በዚህ ቦታ ላይ እያገለገሉ ያሉ በተለይ እዛ አካባቢ ላይ እሱ ኮፒ ያደረገው ዛጋ ያለው እዚህ ጋር ያሉት በሙሉ ዛ ጥግ ያለው ደፎናጎ የሚያደርገውሉ ከመጀመሪያ ድግሪ እስከ ማስተርስ ያላቸው በሎየር በተለያየ ማርቀው ሀገራችን ሲያገለግሉ የነበሩና ያው ጊዜ ጥሩ ያነሳቸው ያከፍላል። ለምሳሌ ሴፍ ኳንታውን ዩቲውብ የሚከፍለውን ክፍያ ለመቄዶንያ ዶነ ይዛግባል። ማለት ትንሹ የፕንክፍያ የኢትዮጵያ 500 ዶላር ነው። ትንሹ ዛት ሚኒስ በኢትዮጵያ ሲቀየር ደግሞ አስቡት። ያንን ነው ለመቄዶንያ ዶኔት ያደረገው። ስለዚህ እናንተ የሳይክ ዋንታውንም አስ መቄዶንያ ዶት ኮም ዩቱብ ገብታችሁ ሰብስክራይብ ብታደርጉ በዚህ መልኩ ታግዙናላችሁ ማለት ነው። የሰማችሁትን ያያችሁትን ኢትስ ትሮስ እውነት ነው አይደለ? ይህንን እውነት ለሌሎች በማካፈል የበኩላችሁ አስተዋጽኦ እንድታረጉ በእግዚአብሔር ስም አደራ ላይ ፕሮፌስነር ። ምክንያቱም በጎ ስራ ነው እየሰራችሁ ያላችሁት። ይህ ስራ ቀጣይነት እንዲኖረው ከፍ እንዲል፣ ሌሎች ደግሞ የተቸገሩ እንዲድኑ፣ ድነውም ለሀገራችሁም ለህዝባችሁም እንዲያገለግሉ ሁላችሁም ወጣቶች ይህንን አስተዋጽኦ ይህን በጎ ነገር እንድታደርጉ በእግዚአብሔር ስም አደራ እጠይቃለሁ ቴርማ

ደግሞ አሁን የጤና ወደ ተማሪዎች ያው በየወቅቱ የመጡ እዚህ የፕሮፌሽናል ስራቸውን ሰርቪስ ይሰጣሉ። ሌሎች ዲፓርትመንቶችም ያነሱ ሪያ ተከትሎ ከሚቀጥለው ሳምንት የተወሰነ ጊዜ እንደዚህ አይነት ስራ ንሰራ ተስፋ አደርጋሉ። በቅድሚያ ያው እንደተባለው የአዲስ አበባ ዩኒቨርሲቲ ተማሪዎች ቁርሴን ለመቄዶንያ በሚለው ፕሮግራም ላይ በመሳተፋቸው ሁላችሁንም ያደረጋችሁትን አስተዋጽኦ የአዲስ አበባ ዩኒቨርሲቲ ፕሬዚዳንትም እኛም በስሙ በጣም እናመሰግናቸዋለን። በእውነቱ በጣም ኮርተንባቸዋል። እርግጠኛ ሁን እንደ አዲስ አበባ ዩኒቨርሲቲ ተማሪዎቻችን ለአገር ፋይዳ ያለውት ስራዎች ላይ እንዲሳተፉ እና ውጤታማ ድጋፎችንም እንደዚሁም አሰራሮችንም ሁም ደግሞ ኢኖቬሽን ተቀላቀለበትን ስራዎች እዛው ዩኒቨርሲቲ ውስጥ ብቻ ሳይሆን ወደ ማህበረሰቡ ገብቶ እንዲሰሩ በጣም ይጠበቃል። ስለዚህ በዚህ ረገድ ውስጥ ይሄ ገና ጅማሮ ነው። ይሄንን ይዘን ደግሞ የተሻሉ ስራዎችን አቅደንም መስራት ይኖርብናል ማለት ነው። እንደተባለው በግቢ ብቻ ሳይሆን እንደው ከግቢ ውጭ ምን ችግሮች አሉ፣ እነዛ ችግሮች ላይ ደግሞ ተማሪዎቻችን ምን አይነት መፍትሄዎችን ይዘው መጥተዋል፣ እንዴትስ እያገለገሉ ነው የሚገኙ ያገኘው የሚለውን አገልግሎትንም ጨምሮ ምን ሰራበት ይሆናል ማለት ነው። ስለዚህ ይሄ መልካም ጅማሬያችሁን እናመሰግናለን። ኮንግራጁሌሽን! ሁላችሁም በእውነቱ በጣም ስራ ነው የሰራችሁት። ግን በመሆኑ ይሄ መጀመሪያው ነው። ብዙ ስራ ደግሞ እንደሚጠበቅብንም ከጉብኝታችንም እንደተረዳችሁት ገና ብዙ ማገዝ ይኖርብናል ወደፊት በተለይ በምናደርጋቸው የተለያዩ የሙያ አይለክ ድጋፎችን ከዶክተር ሰለሞን ዝሮ ጋር ሆነን እንሰራለን ማለት ነው። እናመሰግናለን የተማሪዎች መሰግናለን የተማሪዎች ዲን አመሰግናለሁ እንግዲህ የአዲስ አበባ ዩኒቨርስቲ ተማሪዎች በተለያየ ጊዜ መቄዶንያ ይመጣሉ። ቢያንስ በወር አንድ ይመጣሉ በተለያየ ምክንያት። የዚህኛው ግን ትንሽ ለየት ያለ በሀገር አቀፍ ደረጃ የተደረገውን ጥሪ በመቀጠል የተማሪዎች ህብረት በራሳቸው ተነሳሽነት ይህን ጉዳይ ሲያሚቱ፣ የተማሪዎች ዲን ጽህፈት ቤት ሌላውን አድሚኒስትሬቲቭ ጉዳይ እኛንን ያስጨረስንላቸው። ስለዚህ የተማሪዎች ዲን እና የተማሪዎች አገልግሎት በየኮሌጁ ያሉትን ተማሪዎች ለዚህ በጎ ስራ እንዲነሳሱ በማድረግ ከፍተኛ ሚና ተወጥቷል። ስለዚህ የእኛ ተማሪዎች ቢያንስ በአዲስ አበባ ዩኒቨርሲቲ ወደ 34 ሺህ ተማሪዎች አሉ። ስሰበሰብ ቢያንስ ሁላችንም የመቄዶንያን ቻናል ሰብስክራይብ በማድረግ ከትንሹ እንደተነገረን፣ ከዛ በመነሳት ብዙ አስተዋጽኦ ማድረግ እንችላለን። ይህን እንግዲህ ከተማሪዎች ህብረት ጋር ሆነን እናስተባብራለን። ሁሉም የአዲስ አበባ ዩኒቨርሲቲ ተማሪና ማህበረሰብ ቻናላችንን ሰብስክራይብ በማድረግ ይሄ ደግሞ አንድ ጊዜ ብቻ መጥተን የምናየው ጉዳይ እንዳይሆን ለተማሪዎቻችን ይሄን መረጃ እንሰጣችኋለን። በየአመቱ ደግሞ ቋሚ በሆነ በምን አይነት መንገድ ማገዝ እንችላለን፣ በጣም ዘላቂ የሆነ እቅድ አወጥተን አብረን መቄዶንያን ለማገዝ አዲስ አበባ ዩኒቨርሲቲ የተማሪዎች ዲን ጽሕፈት ቤት በማስተባበር ይሄን ስራ እንደ ዩኒቨርሲቲ እንሰራለን ብለን እናስባለን። ያየኑ ነገር ብዙ የቤት ስራ ይዘን እንድንሄድ ብዙ ልናግዝባቸው የምንችላቸው ጉዳዮች እንዳሉ የቤት ስራ ነው የወሰድነው። ይሄን ቁጭ ብሎ መነጋገር፣ መወያየት፣ ውሳኔ የሚፈልጉትን ነገሮች ማስወሰን፣ ተማሪዎቻችን መሀል አዌርነስ መፍጠር፣ የበጎ አድራጎትን የሚሰሩ ክለባት አሉ። እነሱ ዋናው ስራቸው ይሄ እንዲሆን እናደርጋለን። ማህበረሰቡንም በማንቃት ብዙ ግንዛቤ እንዲያስጨምጡ የማስተባበር ኃላፊነት እንወስዳለን። እንግዲህ ብዙ የቤት ስራ ነው፣ ፈጣሪም ያግዘናል ብለን እናስባለን። ለዚህ አነሳሳት ጥሩ ነው ብዬ አስባለሁ። እንግዲህ ከአዲስ አበባ ውጭ ያሉት ሌሎች ከፍተኛ ትምህርት ተቋማትም እንደኛ በቅርበት በየጊዜው መጥቶ ማየት ባይችሉ፣ በእንዲህ አይነት ሁኔታ ማስተባበር ይችላሉ ብዬ አስባለሁ። ይህም በሀገራችን ያሉት ወደ አምሳ የመንግስት ከፍተኛ ትምህርት ተቋማት አሉ። እነሱም ይሄን አርአያ በመውሰድ ከቁርሳቸው ከምሳቸው፣ ከሌላም ነገር ከሙያቸው በማዋጣት መቄዶንያን እንዲያግዙ ጥሪ በዚሁ አጋጣሚ አስተላልፋለሁ። አመሰግናለሁ። ትልቅ ድጋፍ ነው ያደረጋችሁልን። ስለደረጋችሁት የገንዘብ ድጋፍ ከልብ እናመሰግናችኋለን። እንግዲህ እዚህ መንቀሳቀስ የሚችሉትን ነው ያያችሁት። በአብዛኛው መንቀሳቀስ የማይችሉት እንግዲህ ከ8500 በላይ ነው አጠቃላይ መቄዶንያ እየረዳ ያለው። በክልል ከተሞችም በ46 የሚሆን የክልል ከተሞች ላይ ስራውን እያሳፋ ይገኛል ማለት ነው። እኔ ይህን ስናገር 8500 አረጋውያን ስለዚህ በነሱ ስም ለብ እናመሰግናለን። ከዚህ በመቀጠል የተወሰኑ አረጋውያን አባቶች አልጋ ላይ መንቀሳቀስ የማይችሉትን ወክለው የሚያመሰግኑ አባቶች አሉ። አምሳለቃ ገብረ ሚካኤልን ወደዚህ ጋብዝና እሳቸው ያመሰግናችኋል። አምሳለቃ ገብረ ሚካኤልን በምስጋና ወደዚህ ይሸኙልን። የአዲስ አበባ ዩኒቨርሲቲ መምህራን እና ተማሪዎች እንኳን ወደ መቄዶንያ በሰላም መጣችሁ፣ እንኳን በሰላም መጣችሁ። በእውነቱ የእናንተ መምጣት እኛ አረጋውያንና አእምሮ ሕሙማን ከፍተኛ ደስታን የተሰማን እንኳን ደህና መጣችሁልን። በእውነቱ የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች ከአሁን በፊትም ከፊተኛ ያለው ገንዘብ ረድታችሁና አሁንም አንድ ሚሊዮን ከሩብ ቁርሳችሁ ቱታችሁ አፋችሁ ቱታችሁ ለእኛ ስላበረከታችሁልን እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። መምህራኖቹም ዕድሜ ይስጣችሁ፣ እግዚአብሔር ይባርካችሁ። ተማሪዎቹም ተባረኩ። እግዚአብሔር ይባርካችሁ። በትምህርታችሁ እግዚአብሔር ትምህርታችሁ ይግለጽላችሁ። እውነት እናንተ ምሁራኖች አገራችሁ ኢትዮጵያ እንድትረከቡ ያደርግላችሁ ፈጣሪ አምላክ እና እግዚአብሔር ይባርካችሁ። በእውነቱ ደስተኞች ነን፣ ደስ ብሎናል። ብዙ አላበዛባችሁ እግዚአብሔር ያክብርልን እግዚአብሔር ይባርክልን። የተባረካችሁ ሁኑ፣ ስራችሁ የተቃና ይሁን። ምህራኖችም ደግሞ ትምህርታችሁ ግለጽላችሁ፣ በእውነቱ ሀገራችሁ ተረክባችሁ ደግሞ በሰላም እንድታስተዳድሩ እግዚአብሔር እንጸልያለን። እሺ፣ እግዚአብሔር ይስጥልኝ። እንኳን የአዲስ አበባ ዩኒቨርስቲ ተማሪዎች ድጋፍ አድርጋችሁልናል፣ አሁንም በድጋሚ ድጋፍ አድርጋችሁልናል ለመቄዶንያ፣ እና በጣም እናመሰግናለን። እድሜና ጤና ይስጥልን፣ ሀያት ይስጥልን። ከወጣችሁበት ቦታ በጎደለ አላህ ይሙላላችሁ። ሩቁኑ ተባረኩ። አለማችን ሰላም አላህ አርግልን፣ ሀገራችንም አማን አላህ አርግልን። እናንተ ውላችሁ ግቡ፣ ክፉ አይንካችሁ። አመሰግናለሁ። አዲስ አበባ ዩኒቨርስቲ ኃላፊዎች ሰራተኞች፣ እንኳን በደህና እንኳን በደህና መጣችሁልን እንኳን ደና መጣችሁልን። ይኸውና ከአሁን ቀደምም የረዳችሁን ያገዛችሁን ቆይታችኋል። አሁንም ይኸው ከፍተኛ ሀብት ገንዘብ ሰጥታችሁናል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ዋጋችሁን ይክፈላችሁ፣ እግዚአብሔር እጥፍ ድርብ አድርጎ ይክፈላችሁ። እውነት የሀገር ወገን ወገን ማለት አገር ማለት እንደእናንተ ያለው ነው። እንዲህ አድርጎ የሚረዳ የሚያግዝ ነው ወገንና አገር ማለት የሀገር ሰው ማለትና እግዚአብሔር ስራችሁ ያግዛችሁ። ስራችሁ የቀና የሰላ ይሁንላችሁ። እግዚአብሔር ባርካችሁ። እንደዚሁ እንዳላችሁ አገራችሁን አደራ ጠብቁ። አገራችሁን እንድትጠብቁ የእግዚአብሔር ፈቃድ ይሁን እንድታግዙም እንድትረዱም የአምላክ ፈቃድ ይሁን እና ቅፋት ሳይመታችሁ፣ እሾ ሳይወጋችሁ ወደ የቤታችሁ በሰላም ግቡልን። እናመሰግናለን፣ እናመሰግናለን። ሁሉም ሲሰራለው የድገት